መንግስት ከዚህ ቀደም በልኩ ሳይታይ የቆየውን የሀገሪቱን ጸጋዎች በመለየትና ጥቅም ላይ በመዋል ሀገሪቱ ስታስመዘግብ የቆየችውን ከፍተኛ የኢኮኖሚ እድገት ለማስቀጠል ቁልፍ የኢኮኖሚ ጥያቄዎችን ለመመለስ ሀገሪቱን ከድህነት በማላቀቅ ወደ ብልጽግና ለማሻገር ያስችላል ያለውን ሀገር በቀል የማይክሮ ኢኮኖሚ ማሻሻያ የሪፎርም መርሃ ግብር በመቅረጽ ተግባራዊ በማድረግ ላይ ይገኛል። የሀገር በቀል የኢኮኖሚ ማሻሻያ መራ ግብሩ በአምስት ዘርፎች ላይ ማለትም በግብርና፣ በቱሪዝም፣ በኢንፎርሜሽን ቴክኖሎጂ፣ በኢንዱስትሪና በማዕድን ዘርፎች ላይ ትኩረቱን አድርጓል። መንግስት ትልቁን ትኩረት ሰጥቶ እየሰራ ካለባቸው አምስት ዘርፎች መካከል የኢንዱስትሪና የማዕድን ሀብት ልማት ተጠቃሽ ዘርፎች ናቸው። የኢንዱስትሪና የማዕድን የማድን ሀብት ለማዘርፎች ለብዙ ወጣቶች ስራ በመፍጠር የህብረተሰቡን ሰቡን የኑሮ ሁኔታ በማሻሻል ከውጭ የሚገቡ ተኪ ምርቶችን በማምረት ብሎም ኤክስፖርት በማድረግ ለሀገሪቱ የውጭ ምንዛሪ በማስገኘት ኢኮኖሚን በማነቃቃትና በማሸጋገር ለነገዋ ኢትዮጵያ ብሩ ተስፋ ጉዞ ያላቸውን የማይተካ ሚና ማሳየት ተችሏል። እነዚህ ተግባራት ተፈጻሚነታቸውን ከሚከታተለው ውስጥ አንዱ የሆነው በኢፌድሪ የህዝብ ተወካዮች ምክር ቤት የማዕድንና ኢንዱስትሪ ጉዳዮች ቋሚ ኮሚቴ በመንግስት የተያዙ መርሃ ግብሮች በትክክል መሬት ላይ የተገበረ ነው አይደለም የሚለውን ለማረጋገጥ በቤንሻንጉል ጉሙዝ ክልል አሱሳ ከተማና በኩርሞክ ወረዳ በሚገኙ የኢንዱስትሪና የማዕድን ልማት መዳረሻዎች ያደረገውን የመስክ ምልከታ በዚህ ፕሮግራም የመንቃኝ ይሆናል። የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢና የምልከታው ቡድን መሪ የተከበሩት ዶክተር ፈቃዱ መንግሥቱ የመስክ ምልከታውን ዋነኛ ዓላማ እንደሚከተለው አብራርተዋል። ዋና ዓላማው በዚህ ዘርፍ የተሻለ ስራ እንዲሰራ የተሻለ የስራ ዕድል ፈጠራ፣ በተኪ ምርት፣ በውጭ ምንዛሪ፣ በሌሎች በኢንቨስትመንት በኩል የሚካሄዱ ስራዎችን የኢንዱስትሪው ዘርፍና የማዕድን ዘርፉ የተሻለ ውጤት ለሀገር፣ ለሕዝብ፣ ለክልሉ ጥሩ ጠቀሜታ እንዲኖረው ለማድረግ ለማስቻል፣ በተጨባጭ ደግሞ የሚታዩ ጠንካራ ጎኖች እንዲቀጥሉ፣ ደካማ ጎኖች ደግሞ በሚሰጠው ግብረ መልስ በየደረጃው ባለው ለክልል ለፌዴራል ለሚኒስትር መስሪያ ቤቱ የሚቀርቡትን ግብረ መልሶች አዘጋጅተን ተፈጻሚነቱን ለመከታተል ነው እዚህ የተገኘ ነው ማለት ነው። ቋሚ ኮሚቴው በቅድሚያ ባሶሳ ከተማ የሚገኙ አምራች ኢንዱስትሪዎች ላይ የመስክ ምልከታ ያደረገ ሲሆን በምልከታውም ያሶሳ ሁለገብ ገበሬዎች ህብረት ስራ ዩኒየን የእንስሳት መኖ ማቀነባበሪያ ፋብሪካን የአሶሳ ሁለገብ ገበሬዎች ህብረት ስራ ዩኒየን የምግብ ዘይት ማምረቻ ላይ ምልከታ ያደረገ ሲሆን ፋብሪካዎቹ በጥሩ የስራ እንቅስቃሴ ውስጥ እንደሚገኙ በሚመለከታቸው የስራ ኃላፊዎች ገለጻ ተደርጎለታል። በመቀጠልም የቀርከሃ ማምረቻ በሆነው የባምቡ ስታር አግሮ ፎረስትሪ ላይ የመስክ ምልከታ ያደረገ ሲሆን ፋብሪካው ከዚህ በፊት በተለያዩ ምክንያቶች ለረጅም ጊዜ ተዘግቶ በኢትዮጵያ ታምርት ንቅናቄ ዳግም ወደ ስራ ገብቶ የነበረ ሲሆን አሁንም በድጋሚ ላለፉት ስድስት ወራት ስራ ማቋረጡ ታውቋል። በመቀጠልም የቋሚ ኮሚቴው አባላት በአሶሳ ከተማ የሚገኙ በማዕድን ዘርፍ ላይ የተሰማሩ ተቋማት ላይ ምልከታ ያደረገ ሲሆን ከነዚህ መካከል የዲአርቢ ዓለም አቀፍ የእምነበረድ ፋብሪካ ኃላፊነቱ የተወሰነ የግል ማህበርን አጠቃላይ የሥራ እንቅስቃሴ በተጨማሪም ግንባታው በመፋጠን ላይ የሚገኘውና ከሁለት ወራት በኋላ ይጠናቀቃል ተብሎ የሚጠበቀውን የስሬም ማርብል ኃላፊነቱ የተወሰነ የግል ማህበርን የግንባታና አጠቃላይ የሥራ እንቅስቃሴ ሂደት ተዘዋውሮ የተመለከተ ሲሆን አበረታች ሥራዎች እየተሰሩ መሆኑን ለአባላቱ በሚመለከታቸው የፋብሪካ የስራ ኃላፊዎች ማብራሪያና ገለጻ ተደርጎላቸዋል። ቋሚ ኮሚቴው ምልከታውን በመቀጠል በኩርሙክ ወረዳ በበለሁ ቀበሌ በልዩ አነስተኛ የወርቅ አምራች ማህበር በመደራጀት እየሰራ ያለውን የአኞሾ ልዩ አነስተኛ የወርቅ አምራች ማህበርንና የኩርሙክ ጎልድ ማይኒንግን የሥራ እንቅስቃሴ የተመለከተ ሲሆን የአኞሾ ልዩ አነስተኛ የወርቅ አምራች ማህበር ኃላፊዎች በአሁናዊ የስራ እንቅስቃሴው ዙሪያ ባጋጠሙ ተግዳሮቶችና በቀጣይ ሊፈቱልን ይገባል ባሏቸው ጉዳዮች ዙሪያ ለቋሚ ኮሚቴው ሐሳባቸውን አቅርበዋል። በመጨረሻም ቋሚ ኮሚቴው በቤንሻንጉል ጉሙዝ ክልል አሱሳ ከተማና በኩርሙክ ወረዳ በሚገኙ የኢንዱስትሪና የማዕድን ልማት መዳረሻዎች ላይ ያደረገውን የመስክ ምልከታ በማጠናቀቅ ለክልሉ የኢንዱስትሪና ማዕድን ቢሮ፣ ለክልሉ ምክር ቤትና ለሚመለከታቸው የክልሉ የስራ ኃላፊዎች ግብረ መልስ ሰጥቷል። ቋሚ ኮሚቴ ያደረገውን የመስክ ምልከታ በተመለከተ ቋሚ ኮሚቴውን በመወከል ግብረ መልስ የሰጡት የተከበሩ አቶ ሀብተ ማርያም መኮንን ቋሚ ኮሚቴው በጥንካሬ የተመለከታቸውን ጉዳዮች እንደሚከተሉ አቅርበዋል። አንደኛ አጠቃላይ በክልሉ ውስጥ በኢንዱስትሪና ማዕድን ዘርፍ የታዩ ጥንካሬዎችና ውስንነቶችን በተመለከተ በጥንካሬ ክልሉ ለዘርፎቹ ትኩረት በመስጠቱ የተናበበና የተሻለ የቅንጅት አሰራር ያለ መሆኑን አይተናል ሁለተኛ ተቋማዊ አደረጃጀት ሂደት እየተሻሻለ መምጣቱን ለዘርፎቹ ትኩረት እየተሰጠ በመምጣቱ አዳጊ የሆነ የስራ እድል የተፈጠረ መሆኑን የተሻለ የውጭ ምንዛሬ ማግኘትና በተኪ ምርት እየተሰራ ያለው ሁኔታ እየተሻሻለ መምጣቱን አይተናል ለብሔራዊ ባንክ የቀረበው የወርቅ ምርት መጠን በከፍተኛ ሁኔታ ማደግ መቻሉን፣ በክልሉ ማዕድን ምርት የሚገኘው ገቢ እየተሻሻለ መምጣት መቻሉን፣ በማዕድን ዘርፍ ለሚሰማሩ ባለሀብቶችና ማህበራት የፍቃድ አሳጣጡ እየጨመረና እያደገ መምጣት መቻሉን አይተናል፣ በአካል ተገንዝበናል፣ አረጋግጠናል ማለት ነው። የተከበሩ አቶ ሀብተማሪያም መኮንን በኢንዱስትሪው ዘርፍ አደረጃጀቱ እስከ ታችኛው ክፍል መዋቅር አለመኖር፣ የሰው ኃይል እጥረት፣ በማዕድን ዘርፍም ለወርቅ አቅራቢዎች ብሔራዊ ባንክ በቅርብ መኖር አለመቻሉ መቻሉ በእጥረት የተነሱና በቀጣይ መሻሻል ይገባል ካሏቸው ጉዳዮች ተጠቃሾች ናቸው። በእጥረት እንደ ቢሻሻሉ ወይም ቢስተካከሉ ብለን ይወሰዱ ናቸው። በኢንዱስትሪ ዘርፍ አደረጃጀቱ እስከ ታችኛው ክፍል መዋቅር አለመኖር፣ የሰው ኃይል እጥረት የሎጂስቲክ በጀትና የባለድርሻ አካላት የግንዛቤ እጥረት መኖሩን አይተናል። ሁለተኛ የአጎራባች ክልሎች የፀጥታ ችግር መኖር በአጠቃላይ በጥሬ ዕቃ አቅርቦትና የገበያ ትስስር ላይ ችግር እየፈጠረ መሆኑን ታዝበናል። ለወርቅ አቅራቢዎች ብሔራዊ ባንክ በቅርብ መኖር አለመቻሉ፣ ለዘርፎቹ መሰረተ ልማት አቅርቦት በበቂ ሁኔታ መሟላት አለመቻሉ፣ የኃይል መቆራረጥ አለ፣ የመንገድ ችግር አለ። ያው የተጀማመሩ ነገሮችን ቢኖሩ የመብራት ሰብ ስቴሽን እነሱ መፋጠንና ወደ ተግባር ገብተው ማለቅ መቋጨት ስላለባቸው ጭምር ነው ያነሳ ናቸው። አዲስ ተቋማዊ አደረጃጀት ከመሆኑ የተነሳ ኢንዱስትሪ ዘርፉ እንቅስቃሴ ገና ጅምር መሆኑን ነው ያየነው። የቋሚ ኮሚቴው ሰብሳቢና የመስክ ቡድኑ አስተባባሪ የተከበሩ ዶክተር ፍቃዱ መንግስቱ በክልል ውስጥ በኢንዱስትሪና ማዕድን ዘርፍ የታዩ ጥንካሬዎችና ውስንነቶችን ያነሱ ሲሆን ቋሚ ኮሚቴው በክፍተት የለያቸውና በቀጣይ በትኩረት መታየት ያለባቸውን ጉዳዮችም አንስተዋል። ባህላዊና ልዩ አነስተኛ የወርቅ አምራች ማህበራት ከአደገኛ ኬሚካል የጸዳ የወርቅ ማጠቢያ ማሽኖችን በመግዛት መጠቀም እንደሚኖርባቸው አስገንዝበዋል። ኬሚካል ኢሹ ተነስቷል። ይሄ ኬሚካል ኢዝ ቬሪ ሲቪየር እየተጠቀመበት ነው ማህበረሰቡ። በተለይ ባህላዊ እና ልዩ አነስተኛ እሱን ነገር ለምንድን ነው ማህበራት ማሽነሪ የማይገዙት? ክልል የሚሰራ ነገር ነው። ቀላል ነው። ማህበራትን ማወያየት፣ ገንዘብ አላቸው። ለምን ይህንን የአቅም ግንባታ ስራ እኛ አንሰራም? እነሱን ለምን አናደራጅም? ማሽን አለ፣ ቀላል። አዲስ አበባ አለ፣ ቀላል። ቀላል ማሽኖች አሉ። ብለጊዜውም ቢሆን እሱን ለምን አይጠቀምም? እሱን ነገር ብናስብበት ጥሩ ነው። አያይዘውም ባምቧ አግሮ ፎረስትሪ የቀርከሃ ፋብሪካ ችግሩ በአስቸኳይ ተፈቶ ወደ ስራ መግባት መቻል አለበት ብለዋል። ባምቡ፣ እኔ ባምቡ ብዙም ትኩረት አልሰጣቸውም። እኛ ኡ ብለን ነበር፣ ባለፈው አብረን ነበር። ይህን የመሰለ ፋብሪካ እንዴት ነው ሊቆም የሚችለው? አስራ ሁለት ዓመት ነው ተዘግቶ የቆየው የተባለው። ከዛ በኋላ ኢትዮጵያ ታምርት መጣ፣ ስድስት ወር ሰራ፣ ዘጋ። እንዴት ሊሆን ይችላል? ይሄን ሁሉ በሚሊዮን የሚቆጠር ሄክታር ቀርካ እዚህ እያለ ይህ ፋብሪካ ለሀገር የሚበቃ አይደለም። ለክልል ለህዝብ የስራ እድል ፈጠራው ይሄና ለህዝብ ፈት ነው። እንዴት ብለን ነው ዝም የምንለው? እኔ እንደሚመስለኝ አሁን ምክንያቱን አናቅም። እንግዲህ ባለቤቱም አልተገኘም። የኢንዱስትሪ ቢሮ ኃላፊውም ምክትል ወይ አብረን ነበር። ሌሎችም አብረን አብረውን ነበሩ። አልተገኙም። አልመጡም። ተደወለላቸውም ተሞከረ። ምንም የለም። እንደሰማሁት ደግሞ ፍቃዱን የሰጠው ክልል ነው። ፍቃድ ክልል ሰጠው እንዴት ነው? ፌዴራልን እየጠየቃቸው ያላቸው ግን ያልገባኝ ሱን ነው። ክልል ነው ፍቃድ የሰጠው። ኦኬ፣ ክልል ወይ ክልሉ የሰጠው ፍቃድ በክልል ደረጃ አሟቶ ጨርሶ፣ እነዚህ ሰዎች ወደ ስራ ማስገባት ካልቻለና የፌዴራል ኢሹ ካለ ለይቶ ለፌዴራል ኢሹ ማቅረብ የተቸገሩትን ችግር ካለ እና እኔ እንደው በቀላሉ የሚታይ ጉዳይ አይደለም። ከባድ ይሄ በካምፓኒ ብቻ እኮ የሚታሰር አይደለም። ገበሬው አርሶ አደሩ ጋ ደርሷል። ከአርሶ አደሩ ጋር ውል በብዙ አመታት ይዞ እነሱን ወደ ልማት ግብአት ሊቀበል እንደገና እርሻ ማሳ ይዞ ውጤታማ እስካልሆነ ድረስ እንዴት ነው ዝም ብለን የምናየ? አስራ ሁለት ዓመት ቆይቶ ስድስት ወር ከዛ አሁንም እስከ መቼ ነው መች ነው ይሄ ነገር ውጤት የሚሆነ? እኔ ጠንከር ያለ ሰዎቹ ቀርቦ በትክክል የተቸገሩትን ችግር አስረድቶ ወደ ስራ እንዲገቡ ነው መጀመሪያ የምናበረታታ። ካልሆነ ደግሞ ሌላ አማራጭ መያዝ ነው። የቤንሻንጉል ጉሙዝ ክልል የማዕድን ልማት ቢሮ ምክትል ኃላፊ አቶ ናስር መሀመድ ቋሚ ኮሚቴ ያደረገውን የመስክ ምልከታና የሰጠውን ግብረ መልስ በተመለከተ የሚከተለውን ሐሳብ ሰንዝረዋል። የፌዴሬስ ተወካይ ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የመስክ ምልከታ ሲያደርጉ ቆይተዋል። እኛ እንደ ቢሮ የማዕድን ዘርፍን እስከ ታች እስከ ቀበሌ አምራቸው ጋር ድረስ ሂዶ ነው የተመለከቱት። በእውነቱ ከሆነ እንደ ቢሮ የማዕድንን ስራ በጋራ ያሉ ተግዳሮቶች በጋራ ለመፍታት እንዲሁም ደግሞ ያሉ የተሻሉ ነገሮች ለማስቀጠል በሚቻልበት ጉዳይ ላይ የመስክ ምልከታው እጅግ ለእኛ በጣም የተሻለ አቅምና ድጋፍ ነው የሚሆነው። ስለዚህ እኛም እንደ ቢሮ የተሰጡን ግብረ መርሶች እጅግ በጣም ለእቅዳችንን ለህዝቡ የተሻለ ድጋፍ ለማድረግ ቀጣይም ሊስተካከሉ የሚገቡ ነገሮች እያገኘንበት ነው። ስለዚህ የተከበረው የቋሚ ኮሚቴ አባላት ያደረጉልን ድጋፍ ከቢሮ ቅጅ ጋር እናመሰግናለን ማለት ነው። የቤንሻንጉል ጉምዝ ክልል የኢንዱስትሪ እና ኢንቨስትመንት ቢሮ ኃላፊ አቶ አመንቲ ገሺ ቋሚ ኮሚቴ የሰጠው ግብረ መልስ ለቀጣይ ስራ ግብዓት የሚሆን የሚያጋጥሙ አንዳንድ ችግሮችን የጋራ በማድረግ ቀጣይ መፍትሄዎች እየተመላከቱበት መሆኑን ጠቁመዋል። የኢንዱስትሪና ማዕድን ዘርፍ ቋሚ ኮሚቴ አባላት እዚህ ከመጡበት ቀን ጀምሮ ከነሱ ጋር ሪፖርት አፈጻጸም ሪፖርት በማቅረብና አንዳንድ መስክ ምልከታ በማድረግ አብሬ ስዞር ነበር። ዛሬም ያው እንዳያችሁት ማጠቃለያ ሪፖርት አካሂደናል እንደኛም ግብረ መልሶች ተሰጠውናል። እጅግ በጣም የሚያበረታታ ለቀጣይ ስራ ለኛ ጥሩ መረጃ ነው የተሰጠን። አንዳንዶችን እይታችን እንድናሰፋ መረጃ እንዲኖረን በማድረግ ደረጃ የቋሚ ኮሚቴው ትልቅ እገዛ አድርጎልናል ብዬ ነው መወስደው። አንዳንድ ስራዎቻችን ላይ የሚገጥሙን ችግሮች አሉ፣ መሰናክሎች አሉ መፍትሄ አጣን ብለን የምንቸገረባቸው ቦታዎች አሉ እና እነዚህን ጉዳዮች ላይ የጋራ አድርገን እኛም መረጃ አግኝተናል ብለን እንወስዳለን። ሁለተኛው አገኘን ብለን የምንወስደው አንዳንድ እሾዎች በፌዴራል ተቋማት የሚፈቱ ነው። እነዚህ ተቋማት ብዙ ጊዜ በመጻጻፍ በመደዋወል እና በተለያዩ መንገድ በምናደርጋቸው ግንኙነቶች እንዲፈቱ የምንጠይቃቸው ጥያቄዎች አሁን በቋሚ ኮሚቴው በኩል ተወስደው የሄዱ ነው ያሉትና መፍትሄ ያገኛሉ ብለን ተስፋ እናደርጋለን። በተለይ ከጸጥታ ጋር ተያይዞ ያሉት እሾዎች፣ ከመሰረተ ልማት ጋር ተያይዞ ያሉት እሾች፣ እነዚህ ችግሮች በቋሚ ኮሚቴ እስከተያዘ ድረስ ችግራችን ይፈታል፣ ቀጣይ ጊዜ የተሻለ አፈጻጸም የተሻለ ነገር ይኖረናል ብዬ የገመገምኩበት መድረክ ነው ብዬ ነው ምረዳ። አቶ አመንቲ አያይዘውም በኢንዱስትሪው ዘርፍ ቋሚ ኮሚቴ የሰጠውን ግብረ መልስ በመውሰድ በ2018 በጀት አመት ላይ ችግሮችን ለመፍታት ረት የሚደረግ መሆኑን ጠቁመዋል። አጠቃላይ የኢንዱስትሪ ስራዎቻችን ባለፈው ጊዜ በተካሄደው ሪፎርም ግምገማ ክፍሰት አለባቸው ተብሎ ሪፎርም እርምጃዎች ተወስደዋል። የአደረጃጀት ችግሩ ተፈተዋል። ጥናቶች ተካሂደዋል። የአሰራር ችግሮች የሚፈቱ ጥናቶች ተካሂደዋል። የታምርት ንቅናቄ አደረጃጀቶች ተፈጥረዋል። ሌሎች ኢንዱስትሪ ስራውን የሚያቀላጥፉ የአሰራር ጥናቶች፣ የአደረጃጀቶች ቅንጅቶች ሁሉ ተመስርቷል። እነዚህ ኮሚትመንቶች ለውጥ ያመጣሉ ብለን እንጠብቃለን። ከአሁኑም ግን ከቋሚ ኮሚቴው ከሰጠን ግብረ መልስ ተነስተን ለ2018 እቅድ እነዚህኑ አጠናክረን በመሄድ የተሻለ ነገር እንፈጽማለን። አንደኛ ስራ ውስጥ ያሉትን ችግሮቻቸውን የፈታን ማምረት አቅማቸውን ከፍ እንዲል እናደርጋለን ማለት ነው። ሁለተኛ ስራ ውስጥ ያልገቡትን በተለያዩ ምክንያት ስራ ውስጥ እንዲገቡ ድጋፍ እናደርጋለን። አዳዲስ የሚቋቋሙትንም እንዲቋቋሙ አስፈላጊው ነገር እናመቻቻለን። እነዚህን ሶስት ተግባራት በመፈጸም የተሻለ ነገር እናመጣለን ብለን እንጠብቃለን ማለት ነው። የክልሉ ምክር ቤት ምክትል አፈ ጉባኤ የተከበሩ አቶ መለሰ ኪዊ በበኩላቸው ቋሚ ኮሚቴው ድጋፍ ሊያደርግባቸው ይገባል ያሏቸውን በርካታ ጉዳዮች የገለጹ ሲሆን፣ ተቋማት በጥንካሬም ሆነ በጉድለት ቋሚ ኮሚቴ የሰጠውን ግብዓት በአስተማሪነት በመውሰድ በቀጣይ በጥንካሬ የተሰጡትን አጠናክሮ በመቀጠል በጉድለት የተለዩትን በማረም የእቅዳችን አካል አድርገን በመስራት የተሻለ ውጤት በሚያመጣ መልኩ እንተገብራለን ብለዋል። የኢፌዴሪ ሕዝብ ተወካዮች ምክር ቤት የማዕድንና ኢንዱስትሪ ዘርፍ ቋሚ ኮሚቴ በክልላችን እና በተለያዩ ወረዳዎች ሂዶ ያደረገው ምልከታ በተለይ ለክልላችን ብሎም ለተቋማት ትልቅ ትምህርት የሰጠ ነው ብለን መውሰድ እንችላለን። ቋሚ ኮሚቴዎቻችንም ከነዚህ ተሞክሮ በመውሰድ በቀጣይ በምናደርገው የክትትልና የቁጥጥር ስራ ላይ ትምህርት ወስደውበታል። የበለጠ ተቋማት ደግሞ ያሉትን አጠቃላይ ስራዎች ለሚመለከተው ቋሚ ኮሚቴ አቅርበው እና እስከ ታች ድረስ ደግሞ ተወርዶ ፊድባክ ተሰጧቸዋል። በተለይ በውስንነት የታዩትን ተቋማት የ2018 ዓመት የእቅድ አካል በማድረግ የበለጠ ሰርተው ውጤታማ እንዲሆኑ የእቅድ አካል ለሚያደርጉም ጭምር ነው በውይይታችን ላይ ያነሳ ነው እና በርካታ መልካም የሚባሉ ስራዎች አሉ እንደዚህ ውስንነቶችን ደግሞ የቅድ አካል አድርገው የበለጠ ውጤታማ ስራ እንደሚሰሩ ተስፋ ሰጪ ውይይት ነው ያደረግ ነው እና ይሄ ክትትልና ቁጥጥር የበለጠ ለወደፊት ተጠናክሮ ከሄደ ክልሎች የበለጠ ውጤታማ ስራ እንደሚሰሩ ታሳቢ ያደረገ ነው እና እጅግ በጣም ጥሩ ነው ብዬ መግለጽ እፈልጋለሁ። በመጨረሻም የቋሚ ኮሚቴው ሰብሳቢና የመስክ ቡድኑ አስተባባሪ የተከበሩ ዶክተር ፍቃዱ መንግስቱ የተገኙ ጠንካራ ጎኖች በክልል የሚሰሩት ተጠናክረው እንዲቀጥሉ፣ በፌዴራል ሚኒስቴር መስሪያ ቤቶች የሚፈቱትን ጉዳዮች ለሚመለከታቸው የፌዴራል ተቋማት ግብረ መልስ በመስጠት ተፈጻሚነታቸውን የሚከታተሉ መሆናቸውን ጠቁመዋል። እንግዲህ በቆይታችን በተለያዩ ቦታዎች በአሶሳና በኩርሙክ አካባቢ ያሉትን የኢንዱስትሪና ማዕድን ዘርፎችን ስንከታተል ቆይተናል። የተገኙ ጠንካራ ጎኖች አሉ። እነዚህ ጠንካራ ጎኖች በክልል ደረጃ የሚሰሩት ተጠናክሮ እንዲቀጥሉ ሪከመንድ ወይም ደግሞ ሀሳብ ሰጥተናል፣ ግብረ መልስ ሰጥተናል። በፌዴራል ሚኒስትር መስሪያ ቤቶች የሚፈቱትን ደግሞ ለይተን ይዘናል። እነሱንም የለየነው ግብረ መልስ ለፌዴራል ሚኒስትር መስሪያ ቤቶች አቅርበን ግብረ መልስ የምንሰጣቸው ይሆናል። ተፈጻሚነታቸውን የምንከታተል ይሆናል።